ኦሪት ዘፍጥረት ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም ጌታዎቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም ምደሩ፣ እግራችሁንም ታጠቡ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ ሁለት ሴቶች ልጆች አሉኝ፣ እነርሱን ላውጣላችሁ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣራ የጥላ ስር ተገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችን ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህን ስፍራ እናጠፋለን እና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና፣ ና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ላማቾቹም ነገራቸው፣ አላቸውም፣ ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋልና። ላማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን፣ ተነሳ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችህን ውሰድ በከተማይቱ ኃጢአት እንዳትጠፉ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆችንም እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው። ራስህን አድን፣ ወደ ኋላህ አትይ! በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣ ጌታዎቼ ሆይ እንዲህስ አይሁን። እነሆ ባሪያህ በፊትህ ሞገስን አግኝቷል፣ ነፍሴን ለማዳን ያደረግህልኝን ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብናት እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፤ እርሷ ትንሽ ከተማ አይደለችምን? እርሱም አለው፦ የተናገርሃትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንኸኝን ተቀብያሃለሁ። በቶሎ ወደዚያ ሸሽተህ አምልጥ፤ ወደዚያ እስክትደርስ ድረስ ምንም ማደርግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዙአር ተባለ። ሎጥ ወደ ዘዋር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተማዎች በዙሪያቸው ያለውንም ሁሉ፣ በከተማዎቹም የሚኖሩትን ሁሉ፣ የምድሩን ቡቃያ ሁሉ ገለበጠ። የሎጥን ሚስት ወደ ኋላ ተመለከተች፣ የጨው ሐውልትም ሆነች። አብርሃምን በእግዚአብሔር ፊት ቆሞ ወደነበረበት ስፍራ ለመሄድ ማልዶ ተነሳ ወደ ሶዶምና ወደ ጎሞራ በዚያች አገር ወዳለው ምድር ሁሉ ተመለከተ እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ እግዚአብሔርም እነዚያን የአገር ከተማዎች ባጠፋ ጊዜ አብርሃምን አሰበው ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ሎጥም ከዘዋር ወጣ። በዘዋር ይቀመጥ ዘንድ ስለፈራም ፈራም ከሁለቱ ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱም ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ ያጠጡት፣ ታላቂቱን ገባች፣ ከአባቷም ጋራ ተኛች፤ እርሱም ስትተኛ እና ስትነሳ አላወቀም። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትላንት ከአባቴ ጋር ተኛው፤ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፤ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጡም ሁለቱ ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች ስሙንም ሞአብ ብላ ጠራችሁ። እርሱም እስከ ዛሬ የሞአባውያን አባት ነው። ታናሽቱም ደግሞ የወንድ ልጅ ወለደች ስሙንም የወገኔ ልጅ ስትል አሞን ብላ ጠራችሁ። እርሱም እስከ ዛሬ የአሞናውያን አባት ነው።